ስለዚህ ነው። እዚህ ጋር ምንም ተመቃ ያለኝ ግን ደግሞ ማለት ነው አንዳንድ ሰዎች ያልበላቸውን የሚያኩ ሰዎች አሉ። አንድ በሽተኛ ሰዎች አሉና አርቆ በሽታቸው እንዲያስታምሙ ብዬ እላለሁ። ውድ ቤተሰቦች፣ ዛሬ ማንንም ማላገጫ ሆነን እንጂ ደስም ነበር። የማንም ማፍመርቻ ሆነ፣ የጤነኛው የበሽተኛው ማፍመርቻ ሆነ ኖርማል የተከበራችሁ የዳያን ቤተሰቦች እንደምንድናችሁ? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። ዛሬ የተገኘሁበትን ምክንያት ብዙዬ እና በናዩ ጉዳይ የተገናኘ ነው። ዛሬ የተገናኘንበት እንግዲህ ትልቁና ዋነኛው ምክንያት አሁን ያለበትን የብዙን ጉዳይ አይታችኋል። ቤት ለቆ ቤት አዲስ የገባበትን ነገር አይታችኋል። ብዙዎቻችሁ እውነታውን አይታችሁ እንኳን ለማመን አልፈለጋችሁ የገባበትም ቤት አይታችኋል። የሚተኛበትም ላይም አይታችኋል። ያለውን እቃ የሚጠቀሙን አይታችኋል። ያንን አይታችሁ እንኳን ለመፍረድ እውነታውን ለመናገር እንሞክር እስኪ። የሰው ልጅ እኮ ስላወራ አይደለም ሰው ያየውን ነው የሚናገረው፣ እውነታውን አይደለም። እኔም ደግሞ የምናገረው እውነታውን ሊታረቁ ነው ገብቷችኋል። ዋነኛው ጉዳይ ደግሞ ወይን ይሸጥ፣ አናቅሽም? እንደ አንቺ እውነታውን ስናገር የምን ማስመሰል ነው? እንደዛ ቡና እያፈላሽ የማይሆን ነገር ውስጥ የባሰ ነገሩ የምታጋጊ፣ የተሳደብሹ የልሽ፣ አንደኛ ነገር እኔ አልተሳደብም። አንቺ በጣም በማስመሰል ተከነሻል፣ ገብቶሻል ስለ ተካንሽ ነው በማስመሰል የባሰ ሰዎቹ እንዳይቀራረቡ የባሰ እየተገፋፉ እንዲሄዱና እንዲጣሉ የምታደርጊው። እኛ ነው የሚሰደብሽው ለነገሩ የለሽ። ብሰድብኝም ባሰድብኝም አይለጠፍብኝም ለእኔ ችግር የለውም። እብቶሻ አንቺ ግን በጣም ባለጌ ሰው ነሽ። እንደዛ የማይደረግ ነገር ነው ያደረግሽው። አሁን ብዙ ነው ጥፋተኛ። እየደበደባትንም ትሙት ወይ የሚለውን እቺ ልጅ እኮ ነገ ስታድርግ እኮ ሁሉንም ነገር ትረዳለች። የምታውቅ ልጅ ነች። ነገ ከነጎድ ያለውን ነገር እያየሽ ነው። አንቺ ብቻ አይደለሽም፣ ሳሚም ሰድቦናል። ችግር የለው። ሳሚ ያው አንተ ባይገርምህ ጌጋጦት ስለሆንክ ነው የምትሰራቸው ቪዲዮዎች ራሱን አይቼዋለሁ። አንድ ተምሯል ትልቅ ሰው ነው ከሚባል ሰው የማይጠበቅ ቪዲዮ ስለምትሰሩም እኔ ከእናንተ ጋር ቃለ ምልልስ ውስጥም መግባት አልፈልግም። እብታቸዋል ገርማችሁ ሳሚ ማለት ዋነኛውን ነገር ዋናው ዋናው መሪው ሳሚ ሳሚ ያኛው ሳይሆን እዚህ ጋር እንደምታዩት ይሄኛው፣ ማለት የእነሱን ሕይወት የበጠበጠው እነሱ ሰዎች ሰላም ነው። አዩ ከሱ ጋር መስራት ከጀመረች በኋላ ሁሉ ነገር እየተበላሸ መጣ። የሚሰራውን ኮንተንቶች እያያችሁ ነው። አሁን ኦልሬዲ አንዳንድ ሾርት እንዳላሳያችሁ ፕራይቬት ሆኗል። እውነታውን ነው። ምናስራቸው ከእሱ ጋር የምትሰራቸው ቪዲዮዎች፣ የሚያሰራት ቪዲዮ አላግባብ ለዞም አንድ አለ። ይሄ እንደምታዩት እዚህ ጋ ያለው እንደምታዩት፣ መሆን እንዴት ነው የሚሰራው? የልጅ እናት ነች። እንደዚህ አይነት ቪዲዮዎችን መስራት ከጀመረች በኋላ ነው ሁሉ ነገር እየተበላሸ የመጣው። ስለዚህ ተጠያቂው ሳሚ ነው ሊሆን የሚገባ በጣም ባለጌና ወራዳ የሆነ ሰው ስለሆነ እሱ ብቻ ሳይሆን እስከነ ሚስቱ አይቻለሁ። ኮመንት ላይ ምናምን እንደሰደቡኝ ምናምን አይቻለሁ። ኢዝ ኖት ማተር ለእኔ ምንም የሚያመጣልኝ ነገር የለም፣ ለእኔ ምንም የሚቀንስልኝ ነገር የለም። ግን የሰው ህይወት ማበላሸተ ለአንተ ምንም፣ ለአንተ እንደዚህ አይነት ቪዲዮ ከሚሰራ ሰው ምንም አይጠበቅም ምክንያቱም አንተ ሁሉ የምትሰራው ብልግና ስለሆነ፣ ብልግና ቪዲዮ የሚሰራ ሰው ደግሞ ይህንን አደረገ አላደረገ፣ የሰው ህይወት በጠበጠ አልበጠበጠ፣ ለሱ የሚያመጣ የሚቀንስ ምንም ነገር የለው። እውነቴን ነው የምላችሁ። ከምር በጣም ስለተናደድኩ ነው። እኔ ሳሚን እንደው በአካል ባገኘው በጣም ማስቀይሞ ሰው ቢኖር ሳሚ፣ ምክንያቱም የነዚህን ሰዎች ህይወት ስለበጠበጠ ብቻ ሳይሆን በቃ የሚያደርገው ነገር ሁሉ ስለሚያስጠላኝ በአካል ባገኘው ራሱ በጣም በር አስቀይም። ምክንያቱም ስላችሁ በጣም አንዳንዴ ባለጌ የምንለው ሰው አለ፣ ከባለጌ በላይ። ስለዚህ እኔ ውድ ቤተሰቦች የምላችሁ ብዙን እናግዘው፣ እናበረታታው፣ ሰብስክራይብም እናድርገው። አዲስ ጀማሪ ነው ይሄ ሰው ቢያንስ እውነታውን እያወቃችሁ እያያችሁ ያላችሁ ሰዎች እባካችሁ እባካችሁ ብዙን እናግዘው። እንግዲህ እዚህ ጋር እንደምታዩት ይሄ ቪዲዮ ይሄ ሰው እንዴት ነው የሚኖረው? እንኳን ላችሁ አይታችሁታል። እዚህ ጋር እንደምታዩት የተከራየበት ቤት እንኳን በማዳበሪያና በቆርቆሮ ያለ ቤት ነው። እንደው ሌላው ሲቀር ለልጁ እንኳን አታስብም። እሷ ለልጃቸው ይህን ቪዲዮ እኮ ታያለች። አየሽ አባትሽ ያለበት ቤት እኮ ነው የሚባለው። ኧረ እንዲያው አንዳንዴ ህሊና እኮ ስላጣ እኮ ነው። እና እውነት እውነቱ ስነግራችሁ እኛ እንድታረቁ ነው የምፈልገው። ከነሱ ምንም አይነት ጥቅም አልፈልግም። ሁለተኛ ደግሞ እውነቱ ስነግራችሁ ማንም ለእኔ ምንም አላደረገልኝም። የሰው ልጅ ስላችሁ አንዳንዴ ምን ይባላል መሰላችሁ፣ ሰው አድርጎላችሁ ቢሆን የዛን ሰው እጁን በእጅ በላ ምናምን የሚባል ነገር አለ። እኔ ማንም ያደረገልኝ ንገራችሁ እውነታውን ማለት ነው። አዩን ብትሆን ለእኔ ምንም ያደረገችልኝ ነገር የለም ተሰጥቷችኋል እኔ እውነታውን ስነግራችሁ፣ እንዲህ ነው ብዬ ማለት አልፈልግም። ይህን ይህን ይህን አድርጌላታለሁ እሷ ይሄን አድርጋልኛለች ብዬ እኔ ዝርዝር ውስጥ መግባትም አልፈልግም። ሰው ያልተደረገለትን እና ያላደረግኩትን ተደርጎልኛል አድርጌአለሁ ብዬ የማወራ ሰው አይደለሁም። አንደኛ ማለት ነው። ሌላኛው ግን ዋነኛው ነገር ዛሬ የመጣሁበት እኔ እዚህ ቃለ ምልልሱት ለመግባት ምናምን ሳይሆን እባካችሁ እናበረታታው፣ እናግዘው፣ እባካችሁ እንርዳው። እንግዲህ ውድ ቤተሰቦች የለ ማለት ነው እና በጣም አዝኛለው። እውነቴን ነው የምላችሁ፣ ከልብ ነው ያዘንኩት በብዙ ጉዳይ እና እባካችሁ እንግዲህ ውድ ቤተሰቦች አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እስኪ እኔ በጣም ወዳችኋለሁ አከብራችኋለሁ። አስር ሺህ አስገቡኝ ፕሌይዝ። ውድ ቤተሰቦቼ ሰላም ለእናንተ፣ ሰላም ለሀገራችን።